ጤና ይስጥልን አድማጮች፣ እንደምን አላችሁ? እንደምንቆያችሁ በያላችሁበት የአየር ጸባይ፣ እና የሳት አቆጣጠር ምቹ ጊዜ፣ ደስተኛ ህይወት እየተመኘንላችሁ ወደ ዕለቱ ዘገባ እናምራለን። የሐንድስ ይፋዊ ምስረታ ተካሄደ። የመስቀል በሬ ቆዳ ተሽጦ ሆስፒታል ከተሰራ ብዙ ነገሮች መስራት እንደሚቻል በመርሐ ግብሩ ተነስቷል። አዲስ ሃይል ኖቬምበር 8 ወይም ጥቅምት 29 2018 ዓ ም የሆሳዕና የቀድሞ ተማሪዎች የልማትና ትብብር ማህበር ሆሳዕና አለምናይ ኔትወርክ ፎር ዴቨሎፕመንት ኤንድ ሰፖርት ሀንድስ ይፋዊ ምስረታ ተካሂዷል። በይፋዊ ምስረታ ፕሮግራሙ ፕሮፌሰር ሐብታሙ ወንድሙን ጨምሮ የተለያዩ አንጋፋ ምሁራን ተገኝተው የካበተ ልምድና ተሞክሯቸውን ለተተኪው ትውልድ አካፍለዋል። በትላንትናው ይፋዊ የማህበሩ ምስረታ መርሐ ግብር በቀድሞ ሆሳዕና ትምህርት ቤቶች የተማሩ የማህበሩ መስራች አባላት፣ ከፍተኛ የመንግስት ኃላፊዎች፣ በሀገር ውስጥና በውጭ ሀገር በፕሮፌሰርነት፣ በናሳ ሳይንቲስትነት፣ በማይክሮሶፍት ከፍተኛ ኤክስፐርትነት ያገለገሉ እና እያገለገሉ ያሉ አንጋፋ ምሁራን እና ተመራማሪዎች እንዲሁም በቢዝነሱ ዘርፍ ከፍተኛ ደረጃ ላይ የደረሱ የቀድሞ የሆሳዕና ተማሪዎች መሳተፋቸው ተመልክቷል። በመርሃ ግብሩ የተገኙት ክብርት ዶክተር ኤርጎጌ ተስፋዬ የማህበሩ መቋቋም እንዳስደሰታቸው በመግለጽ፣ ማህበሩ የቅድሚያ ቅድሚያ ሊሰጣቸው የሚገቡ ችግሮችን በመለየት ወደ ስራ እንደሚገባና ከሆሳዕና አልፎ ለሀገር ሁለንተናዊ ልማትና ብልጽግና የሚጠቅም አስተዋጽኦ እንደሚኖረው ያላቸውን ተስፋ በንግግራቸው በማንሳት መልካሙን ሁሉ ተመኝተዋል። በማጠቃለያ ውይይት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የሀንድስ ፕሬዝዳንት ዶክተር ደነቀ ጀምበሬ የቀድሞ የሆሳዕና ተማሪዎች ማህበር አባል ለመሆን የዘር፣ የቀለም፣ የሃይማኖት ወዘተ ማንነት መለኪያ እንደማይሆን ያነሱ ሲሆን፣ ዶክተር ኢንጂነር ደመቀ በየነም ማህበሩ ፍጹም ከብሔርና ከፖለቲካ ልዩነት እና ተጽዕኖ ነፃ የሆነ ዓለም አቀፋዊ የሆነ መሆኑን በማንሳት ከፈረንጅ ሳይቀር ፍላጎት ከመጣ ፈረንጅ አባል ሊሆን እንደሚችል በአጽንኦት በመስጠት አንስተዋል። ዶክተር አብነት ገብረመስቀልም ይህንኑ የአባልነት መስፈርትን በሚመለከት በአጽኖት ገልጸዋል። ማህበሩ ማንንም የማያገል ሁሉን አቀፍ የሆነ የሁሉም መሆኑ በአጽኖት በመግለጽ ላሳደገው ወይም ላሳደጋት ላስተማረው ወይም ላስተማራት ማህበረሰብ ውለታ መዋል የሚፈልግ ሁሉም የቀድሞ የሆሳዕና ከተማ ነዋሪዎች በማህበሩ ዌብሳይት ዩ ሃንድስ ፎር ሆሳና ዶት ኦርግ በመግባት በአባልነት እንዲመዘገብና ድጋፍ ማድረግ እንዲጀምር ጥሪ ቀርቧል። በቀረቡ የማህበሩ ሰነዶችም የመስቀል የበሬ ቆዳ ተሽጦ ሆስፒታል ከተሰራ ብዙ ነገሮች መስራት እንደሚቻል በአጽኖት በመነሳቱ ከፍተኛ መነቃቃትን ፈጥሯል። በአጠቃላይ ማህበሩ በትምህርት፣ በጤና እና በማህበራዊ ዘርፍ አስተዋጽኦ በማድረግ ለሆሳዕና ሁለንተናዊ እድገት እና ብልጽግና በትጋት እንደሚሰራ በይፋ ምስረታው እየተመለከተ ሲሆን፣ የሆሳዕናና አካባቢው ህዝብ ያለፉት መቶ ዓመታት በእድር፣ በዕቁብ፣ በገበያ እና በመሳሰሉት ሁሉ ያለ ዘር፣ የቀለም እና ሃይማኖት ልዩነት ተዋዶና ተጋምዶ በፍቅር የኖረ እንደሆነ በማንሳት ማህበሩ ሁሉን ለመጥቀም ያለመ የባለዕራዮች የሁሉም በሁሉም የሆነ የተማሪዎች ማህበር መሆኑ በአፅኖት ተነስቷል። ባለ ዕዳ ነኝ የሚል የጥበብ ስራ በአሶሼት ፕሮፌሰር ዶክተር መልሰው ደጀኔ እንዲሁም በአሸነፈች የቀረቡ የጥበብ ስራዎች በዙም ሚቲንግ የተሳተፉ የቀድሞ የሆሳዕና ተማሪዎችን ትዝታዎችን ከመቀስቀሳቸውም በላይ ለማህበሩ አባላት ትልቅ መነቃቃትን የፈጠረ ሁነት በመሆኑ አድናቆትን ተችለዋል። ውድ የአዲስ ኃይል አድማጮች ተመልካቾቻችን የምታደምጡት አዲስ ሀይል። ሆሳዕና የቀድሞ ተማሪዎች የልማትና ትብብር ማህበር ሆሳዕና አልሙናይ ኔትወርክ ፎር ዴቨሎፕመንት ኤንድ ሰፖርት በምህፃረ ቃሉ ሃንድስ ከተማሪዎች ማህበርነት የላቀ ትርጉም ያለው ማህበር ነው። ማህበሩ የጋራ ትዝታዎች፣ የእድሜ ዘመን ወዳጅነትና ላሳደገን ማህበረሰባችን ባሉን እሴቶች ሙሉ ውለታ የምንመልስበት ትስስር ማህበር ነው። ማህበሩ የተቋቋመው በቀድሞ የሆሳዕናና አካባቢ ተማሪዎች ሲሆን ማህበሩ ዓላማም በየትኛውም ዓለም ጫፍ የሚገኙ የሆሳዕናና አካባቢ የቀድሞ ተማሪዎችን አባላት በማድረግ እና በማስተባበር በትምህርት፣ በጤናና በማህበራዊ ዘርፍ እና በሌሎችም የልማት ስራዎች እንዲሳተፉና የበኩላቸውን አስተዋጽኦ እንዲያደርጉ የሚያስችሉ የጋራ የልማት ፕሮጀክትን መቅረጽና ማከናወን መሆኑን መገለጹን ካገኘነው ነው የማህበሩ ይፋዊ ምስረታ መርሃ ግብር መረጃ ተገንዝበናል። ለበለጠ መረጃ የማህበሩን ድረገጽ ሃንድስ ፎር ሆሳና ዶት ኦርግ ይጎብኙ። አባልም ይሁን አድማጭ ተመልካቾቻችን የተከታተላችሁት አዲስ ሃይልን ነበረ። በያላችሁበት የሰዓት አቆጣጠርና የአየር ጸባይ ምቹ ጊዜ ደስተኛ ህይወት እንዲኖራችሁ እየተመኘን መልካምን ሁሉ ተመኝንላችሁ። ስለተከታተላችሁን እናመሰግናለን። በቸር ያቆየን።